ክቡራን ተመልካቾቻችን ዛሬ ዘንላቸው የምንቀርብ የፍትሐ ነገስት የሐዲሳት የቅኔና የውሻህን መምህር ናቸው። ለበርካታ ዘመናት ጉባኤ ተክለው ወንበር ዘርግተው ሲያስተምሩ የቆዩና አሁንም እያስተማሩ ያሉ ባሉበት ቦታ ታላላቅ ስራ እየሰሩ ያሉ ገዳማትን እያነጹ ሊቃውንትን እያፈሩ ያሉ ናቸው። እሳቸውም ሊቀ ብርሃናት ቆሞስ አባ ይባቤ በላይ ይባላሉ። የኔታ እንኳን ደህና መጡ። የመጀመሪያ ጥያቄያችን ሲታይ እስኪ የኔታ ትምህርት የጀመሩት በስንት ዓመት ወት ነው? እናቴ ከክብር ይታይሽ ወርቄ ከአባቴ ከክብር በላይ ፈንታ አብሽካን ትወልጃለሁ አሁን ልደቱን ተዋራይ ወይስ ሌላ ከዚያ አብሽካን ጆሪስ ክርስትና ተነስቻለሁ። ዳንግላ ወረዳ አሁንም ያንን ቦታ ገዳም አድርጌ ያስተዳድራሉ። ታላቁ አባቴ ደግሞ ሙሌ በላይ የሚባል ክርስትና ያነሳኝ ያለቃ በላይ የስልሳ ልጅ እሱ ክርስትና አንስቶኝ አስተምቆኝ፣ ከዚያ በኋላ በአራት ዓመቴ ወደ ሶስት ዓመት ገና አንጻን ሳለው ግሪስታ ጊዮርጊስታ ቸፈሮረዳ ምስዚ ቆይተና በአምስት ዓመቴ ወደ ናዳ ማርያም መጥቻለሁ። እና ከያቴ ከአባ ወርቄ እሳቸው ቅዳሴ ብለው ያው ቀርቦ ነበረ። ርስት የሚባል ነበረ፣ ካልቀደሱ መሬት የለው በዚያ መካከል በህፃንነቴ ትምህርት የታገቡኝ በስልሳ አራት ዓመተ ምሕረት ደብረ ማርቆስ አባት ወስዶ ዲቁና መጋቢት ሀያ አንድ ቀን ዲቁና ሰጥቶኛል ከወንድሜ ጋራ እና እንዲሆነን እዚያ ማድረግ ጀመር። እኔ ትምህርት የጀመር በስድስት ዓመት ነው። እና መጀመሪያውኑ ትልቅ ወንድሜ ይማር ነበር እና ትልቅ ወንድሜ ሲመር አስተዳደር ተብዬ ምሸት ምሸት እጅ ያድር ነበር። እና አያቴ አባወርቄ ይባላሉ፣ ታላቅ ሰው ናቸው። ቀድሞም ትንቢት ይናገሩ ነበር ከዘራቸው መነኩሴ እንደሚወጣ። እና ፈቅጄ እላለሁ። እና ተማራሉ። ከትልቅ ወንድሜ ቀጥዬ ትምህርት ጀመሩ። ከዚያ ዘከራ ላይ መርጌታ ታምር እንዳለው መርጌታ በቃ መጀመሪያ ከመርጌታ ታምር እንዳለው ዳዊት ተማሩ። መዝሙረ ዳዊትን ከተማሩ በኋላ ከትንሽ ወንድማቸው ከመርጌታ አበበ እንዳለው ደግሞ ከላለሱና ያው፣ ችግር ማያደርገው የለም ፀመድጓም ጓም ገዛበት አጣው፣ ሳጣ ወደ ቅኔ ቤት ፈቀዱልኝና ወደ በስሳ አምስት ዓመተ ምህረት በስሳ ስድስት አመተ ምህረት ወደ አስሩ ደብር አቸፈር ወረዳ አስሩ ደብር ሄዱ። አስሩ ደብር ማለት አስሩ ቤተክርስቲያን በአንድ ቀጠና የሚመሩ ናቸው። ከዚያች ለግ ማርያም ላይ የካቲት ሀያ ቀን ገባኋል። ከዚያም ቅኔ ከመምህር መንክር ስንሻው ቅኔ እዚያ ተማርሁና ታላቅ ወንድሜን አገኘሁት። እዚያ ስንማር ከርመን በካቲት ገባሁ። ባመቱ በጠ በካቲት ላይ ቀኔ አንድ ጊዜ ቀኔ ሞላሁና የፋሲካዚ መጣው አሁን ተመልሼ ከመርየታ ከነፈረጉ የዋሸራ ሰው ናቸው። ይህን ታክሊሉ ልጅ ናቸው። እዚ ዋስታ ሄዱ። ከዋስታ ከመርየታ ብርሃን ናቸው ወረዳ ላይ

ዛ ስማር ቆየሁና የፋሲካ ተመልሼ መጣ። ዋድላ ቅኔ ልማር ነው መጥቼ ከየኔታ መንክር መጣው። ተማሪ በዝቶ ነበረ ተማሪ አይቀበሉም ነበረ። ኋላ እኔን ተቀበሉኝ። ምንድነው አጓይ ባቢኔ ተቀበሉ ሲሏቸው፣ አይ እናንተ ቄሱ ናችሁ ነው የምትቀሩ እሱ ግን ታላቅ ጉባኤ አስፍቶ ያስተምራል አሉት። ነበሩ የነበሩት የኔታ መንክር ስንሸው

እኔ የሚታየኝ ምንድነው ብትሬ ወደ ማርቆስ ሰዳለች፣ በደመናው ላይ አርጋ ምንድነው ሲል ጅንፎል ይደረግበት አሁንም ይወስዱኛል አምደብርሃን ላይ ያቆሙኛል። እና እንደው በቃ ምን ይታጣው ለካ ብትሬ ጅንፎ የሚደረግም ማለት መጻፍ ተማራ ላይ እያለ ትንት እየነገረ ነው ማለት። ከዚያ በግድ ሲመርቁኝ

አጉን አምስት ብቻ ናደሩ መስከረም አንድ ቀን መምጫ ሳታ እንትነ ለገዱ ማን እንደነገራቸው አላውቅም። ፍታ ነገስ ተማር አሉ ወረኔ ሆልኝ ማለት ትልቅ ሰው ነህ አሉ እና ፍታ ነገስ ተማር ትልቅ ነህ አሉ። ፍታነገስ ይማር ወይ ዘራ መንግስት ያለው ወይም የተማረ ሰው ነው። ተርታሶ አይማረው ማናቸው። ፍታ ነገስ እንዲማሩ የኔ ተማርቆስ ናቸው እንዲያሉ ፍታ ንግሥት ተማራሉ ሆሮና ያውልኝ ማሉ እሳቸው መጀመሪያ ፍታ ንግሥት ተማሩ ለምን የዲማ ሰውዶ ደብረ ወርቅ ፍታ ንግሥት እንዳይፈር ፍርድ መፈረድ የለበትም እና ተማራሉ ሆራ ይከብደኛ አሉ ኋላ ይንታገሩ ልባሉ መምህር ነበሩ ከዚያ መንገር ጀመሩ ለመማር ሳይሆን ለመጠያ ብዬ ነው ከዛ በሳምንት ያስነጋሪያ ያደረገ እዛ ዘራፍ ያረጉ እና እሳቸውን በትርፍ አንዳንድ ጊዜ ረባ ቀመር አዋጅ ምናምን አስጠናቸው ነበር። ተግብረውልን ዛሬ አርፈዋል። አዲስ አበባ ባታ ላይ ነው ያረፉ። ሀዲሳት ተምረዋል። ተምሯል ነው ይወርላ ይችላሉ። ከዚያ አሰሁና ሀዲሳት ጀመሩ። ዋላ በመጨረሻው ልማርሆን ስላቸው አይ ቅድም ሀዲሳት ላይ አላሉኝ ጀመር እድሜ ካለኝ ያስተምርሃል ነው አሉኝ። እሺ አልኳቸው። ከዚያ አዲስ አበባ እያስተማርህ ሄዱ። ሰፊ ትምህርት ቤት ነበር። ቀን ያስተምራለሁ በትርፍ ሰዓት ሌላም ዘራፊዎች መጣሉ። ከዛ ነገር አብረን ነው እያስተማርን የቀኔው መምህር እንተይ ሲባላሉ ግን የሳቸው ተጠግተን እሳቸው ደሞዝ ይበላሉ ያናስተምራል እና ብዙ ጊዜ ብዙ ደቀ መዛሙርት አውጥተን ዲማ ላይ መምር ዘሚካኤል አርፋላ አሁን እሱንም ማለት ያውኑ ያስተማሩት መምር ብዙ ወይም ገብረ ኢየሱስ አይለ ኢየሱስ የሚባለው የገዳሙ ኃላፊ ዛውን ያስተማሩ፣ ለዚ ያስተማሩት ሌላም ብዙ ልጆች አዚ ያስተምር ያለው ዚያው ያለው ዛሬም መቅደ መምር ያቋ መምር ሆኖ እነ መርሃ ጽድቅ እዛ ያስተማርኋቸው ነው። ብዙ አይነ ስውርም እየተሰረቀብኝ መልሼ አይነ ስውሮችን ለመምህርነት አውቅቻለሁ። አሁንም መርሃ ጽድቅ ይገኛል። ለዚያ አቋቋም ያስተምር ከዚያ እንዲያሉና ደግሞ አሁን አለቃ ሆና ነው። ደግሞ እዚያ አዲሳቱን ዘለቁ ብሉ ይመርጡ ለማርያም ከመምህር ኃይለ ኢየሱስ እጅ ተማሩ። ከተማሩ በኋላ አሁን ፍትሐ ነገሥት ተማራለ ፍትሐ ነገሥት ተማሩ። ከመምህር ሞላ አብሻር ተምሬአለሁ። መምህር ሞላ ወይም

እና እሳቸው ብለያቱን ግማሹን እሱ ተምር ያለው እሳቸው ተምረናል። ለዚያም አምር ለኢየሱስ ደግሞ መርጡ ለማርያም ነገስቱን ምኑን ዘ ህጹጻኑን እዚያ ተምረን ኋላ አሁንም አለቃ ሆናል። እኔ አለቃ አልሆንም ነው ከዚህ አስተምሮ ልጅ ያስተምር አለቃ ግን አልሆነም። ደግሞ መምራችን ደግሞ ያው ችግር ስላለባቸው አዲስ አበባ ለጵጵስና ደግሞ አሰው። እኔ ጳጳስም አልሆነም ምንያቱ ፍላጎት የለኝ። ማስተማር ነው ፍላጎት እንጂ ባጵስና እኔ እና ለሚፈልግ ሰው ሊሆን ይችላል። እኔ ፍላጎት የለኝ። ተምሮ ማስተማር ነው። ከልጅነቴ ማይቸው ማየው ተማሪ ከቦኝ፣ ተማሪ ሳስተምር አንድ ቀን ትምህርት ቤት ተለጂ ካደር

የብቻና ወረዳ መጣው ሊቀመኖሩን መታወቂያ ሰጠህ ብሰደው አንተን እናስራሃለን አሉት። መታወቂያ አጣሁና ከዕለታት አንድ ቀን አንድ ካህን ነበረ። ሊቀመኖር ጸሐፌ ግስ መጦ ባይማ ተነስቶ ይሰማና ቃሉን ጻፉና እንካማ ሀብቴ የፈረመ በተለ ይያዘታል ነው አለኝ። መቼም አረቄ አንዳንድ ጊዜ ጥሩ ነው። ስካር ስርቆት አንዳንድ ጊዜ እንደው ለሚቀጠቀምበት ይጠቀማል። ስከሩ ማለት አይደለም። ሰክሯል እና ማይተም አረገልኝ ደስ አለኝ። በመስከረም በጥቅምት ልወጣ ያችን ማይተም ያዝ መምህሩ ደግሞ ነበሩ የሳቸውን ፈልጌ ሰድ ሞቅ ብለው አገኘዋቸው እና ምንድን ነው የሚባለው ስለ ፍቅር በስማም ትቅር ይባላል። ሄዱ ምን ነው አንተ አሉ መታወቂያ ጸበል አረቂ አረቂያ ተጠመሉ ነው አረቄ አልጠጣም ነበር፣ ለመታወቂያ ብዬ ትንሽ ቀምሻለሁ። የዛ ጊዜ ሞቅ ስላላቸው ዝም ብለው አተሙበት። ምን እንደሆነ ያላነበቡት ማንበብ የግድ ነው ሳይነበብ ማይተማድ ሁለት መታወቂያ ያስ ከዚያ ወዲያ መጻፊ የነቀበት አገባውና ሰኞ ከዚያ ወጥቼ ሞጣ አደር። መንገድ አልነበረም። ከሞጣ ተነስተን ባህር ዳር ገባነ። ረቡ ባህር ዳር ገባነ ጥቅምት አሥራ ዘጠኝ እንታኔ ነበረ አሙስ ነበረ። አያ ከዚያ ከገባነ በኋላ እኔ የመጣው መጽሐፉን ለሀገሬ አሁን ላለሁባት ላደጉባት ቤተክርስቲያን ለናዳ ማርያም አስረክብዬ ወደ ጎንደር ወይም ደግሞ ጫካ ዋልድባ ላለ የነበረ እቅዴ ነገር ግን እሱ በሱላይ የሚነገረ ትምህርት እንደማስተመር ሀገሩ ላይ ቤተክርስቲያን እንደምሰራ ገዳም እንደማቆቁም በልጅነት የማሰው ይነገረኛል። የታወቀው ኒው ማውጮ ነው መጣው። ግን እኔ በግድ ጫካ አልገባ ነበር የመጣው። ጎንደርም ደግሞ ትምህርት እንደገና ልከልስ የነበረ ኤልያስ ምጀ ነበር ብዙ ቦታ ነበር። ግን እንደኔ ታማርቆስ ያለ አስተማሪ የለም። አባ ማይቶት ነግረውኛል። የትም ቦታ ብታድ እንደሳቸው ያለ መጽሐፍ የሚያስተምር አታገኝም ብለውኛል። ማናቸው? አባ ማይቶት። አባ ማይቶት እዚ ዘከራቦ ነው የነበሩ እና አባ ማይቶት በእኛ ባገራችን አባ በራ ነው ምንላቸው። በጣም የተማሩ ናቸው። በጣም የተማሩ ከነ መምህር ፍሳ ደብረ ሊባኖስ ነው የተማሩ። የነንታ የእነ አቡነ ቴዎፍሎስ ጓደኛ ናቸው። አሁን በቅርብ ጊዜ ባህር ዳር አርፈው ጊዮርጊስ ተቀብረዋል እና ያለሳቸው ምንም አታገኝም ብለው ነግሮኛል። ኒም ዞር ዞር ጎንደርም ለሄድ ነበር። ያው ከዚያ በኋላ አገሬ ገባው፣ አሙስ ገባው። አሙስ ገብቼ አንዲት ባይታዊት ነበረች እና ቤተ ክርስቲያን አገኘዋትና ሰላም ተሰጠዋት ያው እንደናቴ፣ እኔ እናት አላውቅም እንጂ ያሳደገች ናት። ቤተ ክርስቲያን ሳደር በዚያ እሷን ስላት አይኗን ታወራ አገኘዋት። ምንነሽ ነው? አንድ ልጅ ነበር አብሮኝ። ዓርብ ዕለት ሄደ መቤቴ ሰው አምጪ ብላት እምቢ አለች። ሰኞ ወጥቼ ልሄድ እኔ ዲማ ስነሳ አንድ ሰዓት ስለዚህ ሁኔታ በነገር እንጂ ወደ ናዳ ማርያም ወይም ነው ማለት ጥቅምታያ ነው የገባው። ጥቅምታያ 1979 መልካ አሙስቀን ነው የገባው። ከዛ በኋላ እና እንዲያ ብዬ የገባው አረብ 21 ነው፣ ቅዳሜ 22 ከኛ ከገዳሙ በሰ ምስራቅ ውራየስ ይባል ያሁን አንስ ገዳም አለ። ከዚያ ተሳልሜ እሁድለት መጽሐፉን አስረክቤ ሰውየው ጎዳና ልቀጥል ነበር እና ብዙ ሰዎች አብረው ነበሩ ከሸዋም ከጎጃም ከጎንደርም ያሉ ብዙ ተማሪዎች ነበሩ። ከዚያ እሷ ምን አለች? እናም አለች አንተ የሴት የወንድ ገዳም ይቋቋማል እኔ አላየውም አለች። አንቺስ በስለት ሙት ሙት አለች። የሴት የወንድ ገዳም ይቋቋማል እኔ ግን አላየውም አለች። ታይብላት ምን ማለት እዛ ቆየና፣ ዛሬ ትምህርት ቤት የተተከለበት ዘንድ ሜዳ ናት። ያባት መሬት ነው። ከዚያ ላይ ወደ ውራ ኢየሱስ የሚሄደው ሰው አንተ ይባባላሉ የኔታ ይመጣሉ ትምህርት ቤት ይተከላል፣ ገዳም ይተከላል ይባላል ይለን። በጫካው ሲሄዱ እኛን አላዩ እና ባቴን ጠየቁት። እች መሬት ምንድነው ቦዘን ያረጋት ስለው የበሬ ሳር ላረጋታ ነው። አይ በልተው አንተ ደግሞ አንተ ባላወቀው እግዚአብሔር ባወቀው እች መሬት ነጻ ያደረጋት ለትምህርት ቤት ነው። የኔም ዝማ እሷ ጋር አደርነ። 21 ቅዳሴ ያስቀደሰን እዚያ ገዳሙ ደርሰን እሁድ ዕለት ቤተ ክርስቲያን ቆይቼ ሰኞ ዕለት ከዚህ መጣ የማይባል ተማሪ መጣ እና ድብቃላ በመኮንን የሚባሉና በገብረስላሴ ስላስ የነበረው ለአንድ ዓመት ብለው ማለዱ። ለአንድ ዓመት ባካሉኝ። ከዛ በኋላ ማስከኙ ትምህርት ጀመርን። ያለውን ቦታ አባቴ ሰጠኝ። ትምህርት የተከልንና በጥቅምት የመጡትን ተማሪዎች ዲያቆናት የመጡትን የህፃናት ታሪክ የገላ ህፃናት ስለሚተረክ ያንን ወደ ቤተክርስቲያን ያለውን አንዱን መስመር ወይም ቡለክ ቤተልሄም አሉት። መጽሐፍ መጀመሪያ የጀመረው መዝገቡ ይባላልና መጀመሪያ የጀመረ እሱ ነው። እሱን ደግሞ የእሱን ቤት ደግሞ ጽራጽ ይሆን አሉት። መንፈስ ቅዱስ የወረደበት ኤፍራት አሉት። ፈሪያታ ማለት ፀዋሪ ተፍሬ ማለት ነው። ግስ ማወርድበትን ቦታ ደግሞ አንዱ ሙለክ ጽራጽ ይሆን አሉት። ተማሪ ሽንት ቤት የሚጻዳበትን ደግሞ ናዝሬት አሉት። ናዝሬት በብራይስ ቋንቋ ውስቋላ ማለት ነው። እዚያ በየካቲት ደግሞ ተማሪ ያ ቢጾም ዲያቆናቱ ተማሪ የመጡበትን ደግሞ እንትን አሉት። ገሊላ ብለን ሰየም ነው። እና እንዲ ያለ ነበር ስም የራሱ የትምህርት ቤቱ ስም አለ። አሁን ስንገናኝ የት ነበር ገሊላ፣ የት ነበር ጽራጽዮን፣ የት ነበር ናዝሬት ቤተልሔም ብሎ ያመጣታል። ለርገን እዛ እያስተማረን ወን አንድ ዓመት ያልነው ፈቃዱ የእግዚአብሔር ሆነና እንግዲህ እየተባዛ ሄደ። የአዳር ትምህርት ቤት ዛቆቁማለው ይየ እዛ አኳቢያ ላይ ታች ጫካ ላይ ወጥን እንሰራለን ስንል። አንዲት ሃይላቀች መጣች። ኋላም ዋይ ማርታ አንድ አንድ ሲሉ ሴቶች ወረራ አረጉትና ቅዱስ ላሊበላን አስፈቅደን ከአቡነ በርናባስ ለሴቶች የሴት ገዳም አቋቋምንበት እና ብዙ ፈተና ደረሰ። ያው እግዚአብሔር ፈተናውን አስታገሰው። እንዲያውነን ከ79 አንስተን ነው ዲማ ከ74 እስከ 79 ብዙ ደቀ መዛሙርት አውጥቻለሁ። አዚያ መጽሐፍ እያስተማሩ በስተጎን መጽሐፍ የሚመሩትም ደግሞ ሲከልሱ ከኛ ከ74 መስከረም አንድ ነው እስከ 79 ጥቅምት 15 ድረስ አስተምረንበታል ዲማን። ዛሬም ያ ጉባኤ ቤቱ ሳስተምርበት የነበረው ትምህርት ቤት ተሰርቶበታል። ሳስተምርበት የነበረም ወንበሩ አለ እስካሁን ዲማ እና እንዲህ አሁን እንዲማኔ ለቀው አለቃ ምናምን እያሉ ነው እንጂ እንኳን ያን ጊዜ አሁን በእድ ነበር። ግን አለቅነት የሚባል ነገር ከትምህርት ጋራ ማይመች ስለሆነ እዚያ መጣና ከዚህ በ86 ድሮ የአባናዳ የሚባሉ ታላቅ ባይታዊ ነበሩ፣ ዋሻ አላቸው፣ ብዙ ነገር ነበረ፣ ገዳም ነበረና በክፉ ቀን ባፄ ዮሐንስ ገዳማቱ አልቀው ቦታው ተፈቶ ቤተክርስቲያኑን ገበሬ ወርሶት በጥቁር ራስ ሲቀደስ ቆየ። በ86 አመተ ምህረት በአቡነ በርናባስ ፈቃድ ኤጲስቆጶሳትን አምጥተን ጥር 20 ቀን እንደገና ያው ታድሶ ማለት ነው ገዳም አድርገነዋል እና አሁን በእመቤታችን በስተሰሜን ያለው የሴት ገዳም ክብረ ደናግልና ዳቅዱስ ላሊበላን እንሰክለንበታል። አሁንም ደግሞ በግሸን አምሳል ህንጻው እንደናገን አዲስ ነው እንኖራለን። በዚህ አመት ውስጥ ግን ብዙ ሀዲሳት የተማሩ ልጆች አሉን። ወንድ ወንድሞች አብሻርም የተማሩ ታነገስ የተማሩ በቅን የተመረቁ አሁን አንድ እንትን ብንል አዲስ አበባ እነ መምህር ቀለሙ፣ እነ መምህር ተስፋ አሁን ወደ ውጭ ሄዷል እንጂ እነ መምህር አለ አይምሮ ሌሎችም ብዙ ናቸው። እነሱ ብቻ አይደሉም። ተመርቀዋል ተበርቀዋል። ባህር ዳርም ነመምር ዮሴፍ እንተኔም እሱ ነመምር በትሩ ምራዊም ነመምር ዮሴፍ እንተኔ እሱ ሰናይ ነመምር ይትባረክ ዱርቤቴ፣ ነመምር ኪዳነ ማርያም ባህር ዳር ነመምር ጻድቁ ሀገረ ስብከት የሚሰሩት ሚጫ ላይ እነ መምህር መልከጽዴቅ ሚጫ ወረዳ እ ኮሶወር ደግሞ እነ መምህር ስሙር ዞን ሀገረ ስብከቱ ነው ያሉት እ ሌሎችም ደግሞ እነ መምህር መዝገቡ ታላቁ መዝገቡ እነ መምህር መሰረት፣ ከዚህ እስከ አፋር ሀገር እስከ ውጭ ሀገር ብዙ ተማሪ አስተምረናል። እግዚአብሔር የተመሰገነ ተማሪ አዳጋ ደርሰና ነው አስተምረን ነው ደግሞ በሞትም እንኳን የተለየብን ወዛት የለም። ነያስ አሁን እያስተማርን ነው። አሁን እድሜ ካገኘ ደግሞ ደሞ አንደበታችን ሰም ይዘጋል። አስተምር አሳብለኝ መምሬ ሹመትም እምቢ አለ፣ ቅስና አለቅነትም እምቢ አለ ብለው ወረቀት እንግዲህ አዚው አስተምር ብለውኛና ይሄንን ግዝት አልፈቱኝም። ስላልፈቱኝ አሁንም እያስተማርኩ ነው። ረ እኔ ያስተምራለሁ ያው ተማሪውን ድንግርግር እንዳይል ብለን ነው እንጂ ያው አሸራ ቅኔ ይማራል የዋርላ ኔማራ በዋርላግ ስናወርዳለን የጎንጅም ሚሆን ደሞ እንደዚህው ተማሪው እንዳይከብደው እያለን እናት ያው እናት ለልጇ ዳቦ ስትሰጥ ቅርፍቱን ከልታ ልብልቡን እና ደብልቅልቅ እያረግን እናስተምራለን። እናና እግዚአብሔር፣ አንድ በቴ እስከሚዘጋ ድረስ ለማስተማር ሀሳብ አለኝ። ያ የእሱ ስራ ነው። ችግር ነበር አጠቃላይ የኔ የሚያክል ዘመን ሲያስተምሩ ጉባኤ ቤት ምን እያየው ነበር 38ኛ አመቱን ምዝረታ አመቱን አክብሯል በጥቅሉ ምን ያህል ደቀ መዛሙርት ተርቷል ከዚህ ጉባኤ ቤት ላይ ብዙ ነው እንጂ በአመት ክረምት ወይም ደግሞ በዚህ ወራት አሁን ከ300 3 እስከ 500 ተማሪ ይኖራል ሌላም ደግሞ በ82 8 83 በነበረው በአገሪቱ ወቅት የማንም ትምህርት ቤት ተማሪ ሲታፈስ የኔን አልነኩኝ አካባቢ ያሉት ሊቀመና ስነግራቸው እኛ አይደን ስናልቅ ነው እንጂ እሰውን ተማሪ የሚለካ የለም ብለውን ተማሪ ቤት ችግር አልደረሰንም። በዚያ በደርግ ጊዜ፣ አሁንም ደግሞ በኮረናው ጊዜ ደግሞ ኢትዮጵያ ኮረና ኮረና ትላለች፣ ኮረና ምን እንደሆነ አናውቅም? ያን ጊዜ ደግሞ አሁን ይፈታ ሲባል ደግሞ አይቻልም ብለው እንኳን ያ ያቋቋሟት ከተማም ራሱ ገበያ ሰኞ ነበረች። ሰኞ ማስከኞ ቅዳሜ ሆኖ እንኳን ሊፈታ አሁን በወቅቱ ባለው ግርግር ብለውን ነበረ። አልተፈተም። ተማሪ ይማራል፣ ይሄዳል። ከትግራይ ይመጣል፣ ከጎጃም ይመጣል፣ ከጎንደር ከወሎ ይመጣል፣ ከሸዋ ይመጣል። ተምሮ ይሄዳል። አገዎች ይመጣሉ። አማርኛ መጀመሪያ እናስተምራቸዋለን ከዛ በኋላ ግይዝ ተምረው ቅኔ ተቀይተ ይሄዳሉ። ከትግራይ ይመጣሉ እንትን ተምረው አማርኛ እናስተምራቸውና ከዛ በኋላ ግይዝ አጥንተው ተቀይተው ይሄዳሉ እና ብዙ ተማሪ እናስተምራለን። በቀን ተቀምጨ እስከ ሦስት መቶ ተማሪ ማስነገር ይችላል። የማስነገር ችግር የለኝም። አራት መቶ የሚሆን ማስነገር ይችላል ተማሪውም የእኛ ተማሪ ክርክም ያለ ነው። እንዲህ መንዘባዘብ፣ መጎተት ንባብ ያለው ቀድሞ እንደ ተማረው መጽሐፍ እንደሚያነበው ክርክም ያለ ነው ያለ እና ወደፊት የሚያሳስበው የቅኔ ንባብ እየጠፋ ነው ያለ። ወደፊት የሚያሳስበው በሀገሪቱ ላይ ትልቁ አደጋ ምንም በየቦታው ላይ ሐዲሳት አስተምራለሁ እያሉ መጀመሪያውም ጠፍቶ መጨረሻውም ይጠፋበታል። ሰው እንዳቅሙ እንዳቅሙ ስራ ነው የዲያቆን ሰው ነው ስራ እና እንደዚህ እንደዚህ እየሆነ ነው ችግር ያለው እንጂ ሌላ እኔ ችግር የለኝም። አሁን ስለዚህ አሁን ጉባኤ ቤቱ ያለበት ሁኔታ ምናልባት ከአሁን ካለው ነባራዊ አንፃር የተሻለ ተማሪ ቁጥር አለ ቢባልም ወደፊት ምን እንዲሆን ታስቧል? ቅድም እንዳልኩት ጉባኤውን ቤቱ እንዳየሁት እየፈረሰ ነው፣ እየወደቀ ነው። ሌላ አዲስ ጉባኤ ቤት ተጀምሯል። ስለዚህ እዚያ ጉባኤ ቤት ላይ ምን ምን ጉባኤ ቤት ነው መትከል የሚፈልጉ እኔ አሁን ያንን አዲሱን ይሄ እዚህ ላይ አለ አዲሱ ጉባኤ ቤት ወደ አስራ ስድስት ክፍል ነው። አንዱ ክፍል ስሳ ተማሪ ይዛል። አልጋለ ፍርናሽ አለ፣ ምእመናን አወጣጠው የሰጡን። ከዚያ ላይ አሁን የፈለግነ ብሉይ ሐዲስ ሊቅ መጻፍ መነኮሳት ቆሳት እንዲካሄድበት ነው ያሰብነ። አብሻሩንስ ባንገድፈውም ግድ የለም። አብሻሪ የተማረ ሰው በሽተኛ ነው የሚሆን፣ ወደ ሌላ ነገር እየሄደ ያስቸገራል። ይህም እንግዲህ አላስተምር ብያለሁ፣ እና ያንን አስበናል።